ኛ ጽሁፍ እናወጣለን። ጀዋር ጋርና ይሳት ጋር ይደርሳል። ተመልሶ መሬት ላይ የሚሰራው በወዴድ ነው የሚሰራው። በወዴድ ተመልሶ ለኛ አንዳንድ በማረሚያ ቤት እንዳንቆዳ አንዳንድ ድጋፎች ያደርጉልናል፣ ችግር ያመጣብናል በሚሉት አግባብ ደግሞ ግን ደግሞ ያ ነገር መደረግ ካለበት ደግሞ በጀዋር እንዲሰራ ያደርጉታል፣ በአቶ ዳውድ እንዲሰራ ያደርጉታል። ስለዚህ አንድ አይነት ግብ ላይ ለመድረስ የተለያየ መንገድ የሚከተሉ ሰዎች እንጂ በፍጹም የተለያዩ ሰዎች አይደለ። ሰው ላይ ወጥቶ ለልመና እንዲደረግ አልፈልግም፣ ግን ደግሞ መንግስት አለ ብሎ የአዲስ አበባ ሕዝብ ሲቆጥብ የኖረው ከድህነት ላይ ከሚበላው ላይ እየቆጠበ የኖረበትን ቤት ግን በኃይል የኛ ነው በሚል ተላልፎ ለሌላ ሲሰጥ እውነት ለመናገር ለውጡ እውነትም እነሱ ናቸው ያመጡት ወይም ደግሞ በተሳሳተ መንገድ ተረድተውታል ወደ ማለት ነው የሚሄዱ። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል በ65,000 ካሬ ላይ ባረፈው የዲኤምሲ ሪል ስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለሀያ ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጠን እንገኛለን። ፈጥነው ይመዝገቡና ከባለ ሀያዎቹ አንዱ ይሆኑ። ለመመዝገብ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ጽሑፎች ሌላው ኢትዮጵያ የሚያቀው ነው የሚሆነው ስለዚህ ለውጥ እኔን ነኝ ያመጣውኝ ብሎ አንድ ቡድን ብቻ ሲነሳ እኛ የት ነበር ነው? አሁን አሁንማ እንደውም ይሄ ሌላው አካባቢ እኮ ተረሳና፣ ለውጥ ያመጣው ባዴን ነው፣ ለውጥ ያመጣው ኦህዴን ነው፣ ለውጥ ያመጣው ዲሄዲ ወደ ማለትም ተደርሷል። እነሱን ነጻ አውጥተናል። እውነቱን ለመናገር ከህወሓት ጋር እኩል መተያየት እንኳን አይችሉም ነበር፣ እኩል ጠረጴዛ ላይ አብሮ መነጋገር እንኳን አይችሉም ነበር። አሁን የኢህአዲግ የሚባለውን አውሬ ድርጅት ሬዮት አለሙም የሰከረ ፍልስፍና ባያፈርሱት እንኳን እኩል መነጋገር ችለዋል በኢህአዲግ ደረጃ ማለት ነው እነሱንም ነፃ ወጣን እኛን አጠቃላይ የኢትዮጵያ ህዝብ ነው በሁሉም ቦታ ላይ ሰሙቷል ጎንደር ላይ ብዙ ሰሙቷል ባህር ዳር ላይ ብዙ ሰሙቷል እነዚህ ለግል ጥቅማቸው አይደለም ወይ ቤት ሲዘርፉ አይደለም የሞቱት እና ለውጡ የመጣው በጋራ ነበር። ግን ወደ አንድ ወገን ሂዷል። እዚያ ውስጡ ነን በምንሰራው ስራ እኛ ጽሁፍ እናዋጣለን። ጀዋር ጋር እና ይሳት ጋር ይደርሳል። ተመልሶ መሬት ላይ የሚሰራው በወዴድ ነው የሚሰራው። በወዴድ ተመልሶ ለኛ አንዳንድ ለማረሚያ ቤት እንዳንጎዳ አንዳንድ ድጋፎች ያደርጉልናል። አንድ ስለዚህ ጀዋርን በቀለ ገርባን ለማን አብይን፣ ዳውድን የተለያዩ ሰው አድርጎ መቁጠር በራሱ አሁን ለሚሰራው ይሄ የተረኝነት ስሜት ይሄ የጽንፈኝነት ስሜት ለሚሰሩት ስራ በራሱ አቅም መፍጠር ነው፣ እንደእኔ ማለት ነው። አንድ ላይ ነው የሚሰሩት። እንዳልኩ ነው ቅድም የእኛን ተሞክሮ አንስቼላለሁ። ጀዋር የተለያየ አልነበርንም፣ እኔም የተለየ አልነበርኩም፣ ወይ በቀለ የተለየ አልነበርም። በአማርኛም በኦሮብኛም ነው እየጻፍ የምናወጣው። እያንዳንዱ ሰው ስለሚያውቅ በተለይ አክቲቪስቱ ስለሚያውቅ ማለት ነው። ስለዚህ አሁን መንግስት ሪስፖንሲብል በሚሆንበት ጉዳይ ላይ እነለማ እነ አብይ መግለጫ ይሰጡበታል። ኖርማል ነው። እነሱ ያስተባብሉበታል ወይ ይሄዱበታል። እነሱ ቢሄዱ ሌላ ኪሳራ፣ ሌላ ከነሱ ድርጅት ችግር ይፈጠርብናል፣ ችግር ያመጣብናል በሚሉት አግባብ ደግሞ ግን ደግሞ ያ ነገር መደረግ ካለበት ደግሞ በጀዋር እንዲሰራ ያደርጉታል በአቶ ዳውድ እንዲሰራ ያደርጉታል። ስለዚህ አንድ አይነት ግብ ላይ ለመድረስ የተለያየ መንገድ የሚከተሉ ሰዎች እንጂ በፍጹም የተለያዩ ሰዎች አይደሉም። አስራ ሁለት አመት ቤት አገኛለሁ ብሎ ሲቆጥብ የኖረን የአዲስ አበባ ህዝብ በጉልበት ሲቀማ መንግስት የለም እንዴ ልንል አንችልም። መንግስትም ስለሚያውቅ ነው። ኖርማሊ ድራማ ነው። ዛሬ ጀዋር ሜጫ ይዞ ወጣ፣ በነጋው የአዲስ አበባ ከተማ ከንቲባ መሬት ይሰጣለሁ አለ ወይ ቤቱን ፈቅጀላቸዋለሁ አለ። ከኦሮሚያ ክልል ደግሞ በዚያ ቤት ዙሪያ ላይ መግለጫ ሰጠ። እኛ ያልተሳተፍንበት አርሶ አደሮቻችን ያልተሳተፉበት ያፈናቀሉ ምናምን እነዚህ አካባቢ ላይ ቤቶች ሲሰሩ አርሶ አደር ተፈናቅሎ ይሆናል አርሶ አደሩ መቋቋም እንዳለበት አምናለሁ። የኦሮሞ አርሶ አደር አደር ከዚህ አካባቢ ላይ በትንሽ ገንዘብ ራሳቸው ኦፒዲዮ ባፈናቀሉት ሰው ላይ ወጥቶ ለልመና እንዲደረግ አልፈልግም። ግን ደግሞ መንግስት አለ ብሎ የአዲስ አበባ ህዝብ ሲቆጥብ የኖረው ከድህነት ላይ ከሚበላው ላይ እየቆጠበ የኖረበትን ቤት ግን በኃይል የኛ ነው በሚል ተላልፎ ለሌላ ሲሰጥ፣ እውነት ለመናገር ለውጡ እውነትም እነሱ ናቸው ያመጡት ወይም ደግሞ በተሳተ መንገድ ተረድተውታል ወደ ማለት ነው የሚሄደው። በዚህ ጉዳይ ላይ ከባዴንም ውስጥ ላይ ሊነጋገሩ ይችላሉ። በዚህ ደረጃ ግን ወጥተው ይሄ ድብቅ ስራቸውን ሲያጋልጡ አልሰማም። በዶዘር ነው ቤት እየፈረሰ ያለው አዲስ አበባ ላይ ሌላም ቦታ ላይ እንደዚው። የውጭ ዜጎች ኢንቨስተሮች ሳይቀሩ እየተገደሉ እየተቃጠሉ ነው። ኢሰብአዊነት በሀገራችን ታይቶ በማይታወቅ ደረጃ ዜጎች እየሞቱ ነው። ዘግናኝ የሆነ ኢንተርናሽናል ክራይም እየተፈጠረ ነው ያለው። ስለዚህ ይህን ማስቆም ይኖርበታል። ይህን ለማድረግ እንግዲህ አሁን ያለንበት አካሄድ፣ የእነሱ አካሄድ፣ የፌዴራል መንግስቱ አካሄድ እንዳልኩ በተረኝነት አካሄድ ስለሆነ ዛ የሰሩትን ይስሩ። እዚህ ውስጥ ግን መደራጀት ይኖርበታል። ተመጣጣኝ ኃይል ይዘን እኩል መነጋገር እንድንችል አሁንም የአማራ ህዝብ የአማራ ወጣት መደራጀቱን በሁሉም አካባቢዎች ላይ ወረዳዎች ላይ ዞኖች ላይ በሁሉም አካባቢ ላይ ለህዝብ የቆመ ለሀገር የቆመ አስተሳሰብ ያለውን ወጣት ማሰባሰብና ማደራጀት ስለሚያስፈልግ በዚያ ደረጃ እየተንቀሳቀስን እና ያለ ነውና ለውጡ ሆነ ለመናገር ኦፒኒዮን ጠቅመዋል። ውጭ ላይ ሆነው ደግሞ የ በዚህ እየታሰረ ባለው። የሞተ ባለው ወጣት የፖለቲካ ትርፍ ሲያደርጉ የኖሩ የፖለቲካ ነጋዴዎች አሉ። ለእነሱ ጠቅመዋል። ከዚያ ውጭ ግን ለአማራ ሕዝብ የጠቀመው ነገር የለም እውነት ለመናገር ያመጣልን ነገር የለም። ያመጣልን ነገር ቢኖር በመንግስት የተደገፈ መፈናቀል ነው፣ በመንግስት የተደገፈ ሞት ነው ያመጣልን ነገርና እንዳልኩ ትግል ነው። ትግል ጎል አለው ጎሉ ደግሞ ኢትዮጵያ እንዳትፈርስ ነው። በኢትዮጵያ ውስጥ ያለ ብሔር ብሔረሰብ እኩል ተጠቃሚ እንዲሆን ነው። በዚህ ደረጃ ጥቅማችን ሲነካ ደግሞ እና ይሄን ጎል እናፈርሳለን ሲሉ እኩል ተወዳዳሪ ሆኖ መቅረብ ስላለብን በዚያ ደረጃ እየተንቀሳቀስን ነው ብዬ አምናለሁ። እንግዲህ በሁሉም ቦታ ትግል ነበረ። በዚህ ምክንያት ያው ለውጡ መጥቷል። ወጣቶች በመስዋዕትነት ከፍለዋል። ብዙ ህዝብ የትም አካባቢ ላይ ታግሏል። እና ይሄ ለውጥ በዚህ በታገለው ህዝብ ልክ እኩልነት የኩል የለውጡ ውጤት እንዲገኝ ምን መደረግ አለበት? እንዴት በኢህአዴግ ውስጥስ ምን አይነት አካሄዶች ነው መሄድ ያለባቸው ብለህ ሀሳብ የምትሰጠው? እንግዲህ አንዱ የአማራ ህዝብ ትግል ብአዴንን አማራ ማድረግ ነው። በዚህ በእናቴ አማራ ነኝ በአባቴ አማራ ነኝ የሚል ሰው አይደለም የምፈልገው እኔ የአማራነት ስነልቦና ያለው ሰው ነው የምፈልገው። የአማራነት ስነልቦና ካለው የአማራ ህዝብ እኩል በኢኮኖሚም በፖለቲካም ተጠቃሚ መሆን አለበት ብሎ መነሳት ይኖርበታል፣ ክልሉ ላይ የአማራን ህዝብ ወክዬ መንግስት ነኝ እስካለ ድረስ ማለት ነው። ስለዚህ ቤተ መንግስት መንግስት የተነካ ተብሎ ከቡራዩ ከምን ከምን ወጣቱ ሊመጣ ነበር። ባለማግስት በአንድ ጠቅላይ ሚኒስትር እንደዚህ አይነት የኢትዮጵያ ጠቅላይ ሚኒስተር የአንድ አካባቢ ወይም ደግሞ የነዚህ አካባቢ ብቻ መንግስት እንደሆነ አድርጎ ሲያቀርብ እኔ ምን እየሰራው ነው፣ እኔ ምን አርገኛል ማለት መቻል ነበረበት። እዚህ አካባቢ ያለ የአዴፓ ተወካይ፣ እዚህ አካባቢ ላይ ያለ የፌዴራል መንግስት እሱን እንደ ሰው አልቆጠረውም ማለት ነው። ወይም ደግሞ በያዘው ቦታ ላይ አላመነበትም ማለት ነው። ስለዚህ እንደ ድርጅትም መግለጫ ማውጣት ነበረበት፣ ህዝብን ከጎኑ ማሰለፍ አለበት ብዬ ነው ማ ማም ነው። ከዚህ በኋላ እንደዚህ አይነት የእብሪት አካሄዶች እንደዚህ አይነት ዘውገኝነት፣ ጽንፈኝነት በምንም ታምር የህዝብን ጥቅም አሳልፎ ለመስጠት በኦፒዲዮ ደረጃ የሚኬደው እና አካሄድ ለአፍታ እንኳን መዘጌት ያለባቸው አይመስለኝም። ሂደቶች ይኖራሉ፣ አካሄዶች ይኖራሉ። ኢህአዲግ ደግሞ አራቱም ድርጅቶች ናቸው። ለውጥ ማመጣን የሚሉት እኮ አራቱ ናቸው። ህወሓት ሳይቀር እኮ ለውጥ አምጥቻለሁ ይላል። የፖለቲካ ትግል የውስጥ ትግል አድርጌያለሁ ይላሉ እኮ። ስለዚህ በአንድ ድርጅት የበላይነት አገር እንድትመራ መፍቀድ መፍቀዳ ያለባቸው አይመስለኝም። ጠንካራ የሆኑ በህዝብ በኩል ታማኒነት ያላቸው የአማራዎችን አዴፓ ማሰባሰብ ያለበት ይመስለኛል። የዩኒቨርሲቲ አስተማሪዎች አሉ፣ የዩኒቨርሲቲ ውስጥ የሚሰሩ ሰራተኞች አሉ፣ ምሁራን አሉ። እነሱን ወደዚህ ውስጥ ማስገባት ያስፈልጋል። ጉልበት ነው የሚሆኑት። ለእሱ አደጋ አይደለም የሚሆኑት። እሱ ሲፈርስ ህዝብም ላይም የተወሰነ ትንሽ አለመረጋጋት ይፈጠራል። እሱ እንዲሆን ስለማንፈልግ በተወሰነ መልኩ እንዲሆን አትሊስ መፍረሱ በሂደት ነው መሆን መቻል ያለበት። በሂደት እያስረከበ ነው መልቀቅ ያለበት እንጂ ባንዴ ለእንደዚህ አይነት ወሮ በላ አሳልፎ ሲሰጥ እውነት ለመናገር ያመሃል፣ እንደ ህዝብም አያግባባንም። እኔ የምከራከር ከሆነ ለእኔ ስልጣን ሰጥቶ እኔ ዝም እንድል ማድረግ የለበትም። እኔ የምከራከር ከሆነ ዞሮ ዞሮ ሐሳብ ገዥ ከሆነ የኔን ሐሳብም መንግስት ሊሄድበት ይገባ ብዬ ነው የማስበው። ቢኮዝ መግዛት ያለበት ማስተዳደር ያለበት ሀሳብ ነው፣ መምራት ያለበት ሀሳብ ነው እና ከዚህ በፊት ቲፒኤልኤፍ ሊደር እንዲሆኑ አይደለም የሰራው ማናጀር እንዲሆኑ ነው ያደረጋቸው። ማናጀር እንዲመሩ አይደለም፣ አቅማቸውን በዚያ ደረጃ አሳንሶት ቆይቷል። አሁን እየደገፍናቸው ነው፣ ሰው ይሁን አማራ ይሁን የአማራን ህዝብ ጥቅም ያስከብሩ የኢትዮጵያን ህዝብም ህልውና በተለይ የመኖር መብት ከአገር አገር ዙሮ የመስራት መብታቸውንም አብሮ እኩል ጠረጴዛ ዙሪያ መወሰን መቻል አለበት። ኦፒዲዮ ሊወሰንለት አይገባም ብዬ ነው የማስበው። እኩል ምርጫ አላቸው እኩል በዚህ ደረጃ የፍርሃት ቆፈናቸውን ከዚህ ከዩንንታ ፖለቲካ መውጣት አለባቸው። እውነት ለመናገር እንጂ ብናገር ሌላ ዘረኛ እባላለሁ እዚህ ጋር ብናገር የትኛውን ቦታ ላይ አንድ የነፃነት ታጋይ የአፍሪካ ነጻነት ታጋይ ሲናገር ደሃ ተበደለ ብዬ የማስብበት ቦታ በሙሉ እየገባው ትጥቄን ይዤ ታገላለው ነው። እና የትኛውም ቦታ ላይ ደሃ ሲፈናቀል አማራ ስላልሆነ ዝም ማለት የለበትም ወይ፣ አማራ ስለሆነ ገና ያንተ ወገን ሲፈናቀል ተናገርክ ተብሎ እንደ ዘረኝነት ይቆጠርብኛል ብሎ ይህን ግፍ እያየ ማለፍ የለበትም ብዬ ያስባለሁ እና በመጀመሪያ አማራ እንዲሆኑ ነው ጥሪ ማድረገው አማራ እንዲሆኑ የአማራነት ሰነልቦና እንዲኖራቸው የኢትዮጵያዊነት ሰነልቦናም እንዲኖራቸው ኢትዮጵያን እንዳትፈርስ ኢትዮጵያን የሚወድ መሆን መቻል ይኖርባቸዋል በዚህ ደረጃ ከመሪ ውጭ በተለያየ ዳይሬክሽን የሚደረጉ የኦፒዲዮን የተንኮል አካሄድ በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል በ65,000 ካሬ ላይ ባረፈው የዲኤምሲ ሪል ስቴት ውቡ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለ20 ደንበኞች ብቻ በ8% ቅድመ ክፍያ ብቻ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጮች እየሸጠን እንገኛለን። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሆኑ። ለመመዝገብ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል እስቴት፣ ደስታው እዚህ ይጀምራል። ግን ማስቆም ይኖርበታል ብዬ አስባለሁ። ካላስቆመም እኛ እናስቆማለን። ትግል ነው። ትግሉን ያመጣውም ህዝብ ነው። የህዝቡ ህዝቡ ከዚህ ትግል አልተጠቀመም በሚል መቀስቀስ ይቻላል። በየቦታው እዚህ አካባቢ ላይ በምትሄድበት ሰዓት እጅግ በጣም ብዙ ወጣት ስራ የለውም። ይህን ወጣት አጣና ሲዘን መንገድ ማዘጋት ቀላል ነው፣ ስለማይጠቅም ነው። በዚያ ደረጃም የሀገር ልዕልና እና የህዝብ ጥቅም ይከበራል ብዬ ስለማላምንም ነው። እና በዚያ በኩል የሚደረጉ ግን ደግሞ ይህንን ኦነግ ነው ያደረገው ፊዲዮ አያቅም ይህንን ጀዋር ነው ያደረገው ፊዲዮ አያቅም የሚል የጅል አካሄድ እና ተጃጅለው እኛንም ሊያጃጅሉን የሚሄዱትን አካሄድ እውነት ለመናገር እውነት ለመናገር ስለማቅም ጭምር አጥብቄ ይቃወማሉ። ህዝብም ይሄን በዚህ እንዳይታለል። ሰሞኑን አሁን የኦነግ ባንዲራዎች በተሰቀሉበት ቦታዎች በሙሉ አረንጓዴ ቢጫ ቀይ ባንዲራ ሊሰቀል ይችል ይሆናል አካሄድ ነው። ኢትዮጵያዊነት በተጠላበት አካባቢ በሙሉ ኢትዮጵያዊነት ሊቀነቀን ይችል ይሆናል አካሄድ ነው። በሙሉ በሙሉ አምነውበት ኢትዮጵያ መውደድ ይኖርባቸዋል ኢትዮጵያ እንዲያስተዳድሩ መሪዎችን ደግፈናቸዋል ለማ የ ደብረ ወርቅ ተወላጅ ስለሆኑ አይደለም እኮ ደብረ ወርቅ ላይ በየሻይ ቡና ቤቱ ፎቶቸው ያለው ጥሩ የሀገር እና ያንድነት እዚህ የኢትዮጵያዊነትን ህልውና ያስቀጥላሉ ብለን ተስፋ ጥለንባቸው ነው። ያም ሲሆን በሪዘርቭ ነበር የነበር ነው እውን አረጉልን። አሁንም ቢሆን ከዚህ ከተንኮል አካሄዳቸው መታቀብ ይኖርባቸዋል። አዴፓ በዚህ በኩል ትልቅ ሚና ይኖረዋል። ይህን የማያደርግ ከሆነ ያው እንዳልኩ ትግል ላይ ነው ያለ። ነው በዚህ በኩል ዩሉኝታሚዞን የህዝብን ጥቅም አሳልፈን አንሰጥም። የአዲስ አበባ ጉዳይ የኦፒዲዮ ጉዳይ አይደለም። የአዲስ አበባ ጉዳይ የእያንዳንዱ ኢትዮጵያ ጉዳይ ነው። ሶማሌ ያገባዋል፣ ደቡቡ ያገባዋል፣ አማራው ያገባዋል፣ ትግሬው ያገባዋል። ስለዚህ እዚያ ውስጥ የሚሰሩ አንዳንዴ የመንግስትን መዋቅር ሙሉ ለሙሉ የኦፒዲዮ ሰዎች እንዲይዙት እየተደረገ ነው። የፌዴራል መንግስት እንደዚያው የዚህ የሚኒስትርነት ቦታውን ጠቃሚ የሚሏቸውን ቦታዎች በሙሉ ፌዴራል ደህንነት ቦታዎች፣ ሌሎችም ቦታዎች ኖርማሊ እነዚህ መስሪያ ቤቶች የሀገርና የሕዝብ እንዲሆኑ ነው የምፈልገው እንዲሆኑ ነው የምፈልገው። ከዚያ ውጭ የድርጅትን አላማ በተለይም የዚህ ተረኛ ነኝ ለሚል ቡድን አለንጋ ሆነው ከመጡ ግን ህዝብ እንደማይቀበላቸው ማወቅ ይኖርባቸዋል፣ ብዬ ነው ማሰበ። አጠቃላይ እንደ ሀገር አንድነት እንዲኖር እዚህ በአማራ ደግሞ አማራ አንድነቱ ተጠናክሮ ኢትዮጵያንም ከስጋት እንዲታደግ ወጣቱ ምን ማድረግ አለበት? ው ትልቁ ነገር አሁን ተስፋችን ወጣቱ ነው። የዚች ሀገር ተስፋም ወጣቱ ነው። ሲከፋው አገር ሲበተን ቁጭ ብሎ ከሚነደው እሳት የሚሞቅ ወጣት አያስፈልግም። በአደንዛዥ የደነዘዘ ወጣት አያስፈልግም። ከዚያ መውጣት መቻል አለበት። አገር መጠበቅ መቻል አለበት። ሶ የአማራ ወጣት መደራጀት አለበት። በተለያየ የፖለቲካ ፍልስፍና ውስጥ ይኖር፣ አማራነቱን አሳልፎ ባንዳ መሆን የለበት የአማራን ህዝብ ኢኮኖሚያዊ እና ፍትሃዊ ተጠቃሚነት ባላረጋገጠ መልኩ የሚመጣን አካል በሙሉ መመከት ይኖርበታል። ትግሉ ሰላማዊ ነው የሚሆነው፣ ሰላማዊ ነው የሚሆነው። ከዚህ በፊት እንደተደረጉት አካሄዶች እዚህ ጋር ወደ መቀሌ ሲሄድ ተንጠባጥቦ ይሰራን ሆስፒታል አናቃጥልም። እንደዚያ አይሆንም። እሱን አጋጣሚ አያገኙም። ስለዚህ ወጣቱ አሁንም እየተደራጀ ሀገሩን እንዲጠብቅ፣ አካባቢውን እንዲጠብቅ፣ የሰላሙ አጋዥ እንዲሆን፣ የኢትዮጵያን ሕዝብም ህልውና አጋዥ እንዲሆን አጋዥ እንዲሆን ጥሪ ማድረግ ፈልጋለሁ። ኖርማሊ በዚያ ደረጃ ነው እየተራጁ ያሉት። ለሌላው ስጋት በማይፈጥር መልኩ ነው እየተራጁ ያሉት። አሁንም ይህንን የተለያዩ ተንኮሎች እየተሰሩ የዚህን የወጣቱን አላማ ሽፍት አድርጎ ለግል መጠቀሚያቸው እንዳያደርጉት ነቅቶ መጠበቅ አለበት ብዬ አስባለሁ። ለዚህም አሁን እያደራጀን ያለነው ወጣት ከዚህ በፊትም የተደራጀው የአማራ ወጣት ለተግባራዊነቱ በቁርጠኝነት እንደሚንቀሳቀሱ ተስፋ አረጋለሁ። የመንግስት አካላትም ከእርስ በርስ ሽኩቻ ወጥተው እዚህ ውስጥ ያለ አዴፓም፣ አብንም፣ ሌሎች ፓርቲዎችም ከእርስ ሽኩቻ ወጥተው እና በጋራ አንድ በሚያደርጉን የፍልስፍና ጉዳይ የፖለቲካ አይዲዮሎጂ ጉዳይ እንዳለ ሆኖ ግን በጸጥታው ጉዳይ በህዝብ ጥቅም ጉዳይ አንድ ላይ መስራትና አንድ ላይ መንቀሳቀስ አለባቸው ብዬ አምናለሁ። ስለዚህ ይህን እንዲያደርጉም ጥሪ አስተላልፋለሁ። እናንተም እንግዲህ ጀማሪ እንደመሆናችሁ መጠን ይህ ሚዲያ በህዝብ ቁጭት የተመሰረተ ሚዲያ ነው። ህዝብ ነው እያቋቋመ ያለው። የህዝብ አይንና ጆሮ በመሆን የአንድ ፓርቲ የአንድ ቡድን ደጋፊ ሳይሆን ለኢትዮጵያ ህዝብ እና ለአማራ ህዝብ የጩኸቱን የሚያሰማበት ብሶቱን የሚያሰማበት ደስታውንም የሚያሰማበት የህዝብ ድምጽ እንዲሆን ሁላችንም እንሰራለን። በርቱ።